እንኳን ደስ አላችሁ። ረመዷንን የቆመ ሰው በአላህ አምኖና ከአላህ አጅርን ፈልጎ ያለፈውን ወንጀል አላህ ይምርለታል። አሸናፊው ጌታችን አላህም እንዲህ ይላል፣ የአደም ልጅ ሥራው ሁሉ ለራሱ ነው፣ ጾም ሲቀር ጾም ሲቀር ጾም ደግሞ ለእኔ ብሎ ነው የሚጾመው በዚህ ደግሞ እኔ ነኝ የምነዳው። አላህ ዘንድ ባለው ነገር እንኳን ደስ አላችሁ። በረመዳን ውስጥ ባሉት ብስራትም እንኳን ደስ አላቸው። ወዳጆቼ ወደፊት የሚመጣውን ረመዳን ማን እንደሚኖር እናውቃለን። ወደፊት የሚመጣው ረመዳን ላይ ማነው የሚኖር ከኛ ውስጥ? ወደፊት የሚመጣውን ረመዳን ማንም አይኖርም በህይወት ያለ ሰው ቢሆን እንጂ። በህይወት ከሚቆዩት ሰዎች እንሆናለን። በህይወት ለመቆየት ዋጋ እንከፍላለን። አንችስ ዋጋ ትከፍል ያለሽን? የሚመጣውን ረመዳን ለመቀበል በህይወት ካሉ ሰዎች እንሆናለን? በአላህ ይሁንብኝ አናውቅም። ለሚመጣው ረመዳን እንኑር አንኑር አናውቅም። ወዳጆቼ በኸይረ ስራ ተቻኩሉ። የማትገኝ አጋጣሚ ነች። በኸይረ ስራ ሁላችንም እንቻኩል። ይቺ አጋጣሚ እኮ የሞት ሰዎች አልፏቸኋ ላይ ያገኟትን በሕይወት ያሉት ሰዎች ብቻ ናቸው የሚያገኟት። ከረመዷን ሀያ ቀን በፊት ከመሻይኾች ጋር ነበርኩኝ። ስለሚመጣው ረመዷንም እየተወያየን ነበር። ለእኔ ብሎ አለኝ፣ እኔ እኮ ቁርአንን ሀያ ጊዜ አክትሚያለሁ አለኝ። ንግግሩን እንኳን ለመጨረስ ሲፈልግ ለኔ ብሎ አለኝ፣ ወደፊት ለሚመጣው ረመዷን አላህ ካደረሰኝ ቁርአንን ሰላሳ ጊዜ አኽትማለሁ ብሎኝ ቃል ገባ። ያ ሰውዬ አሁን ላይ የት ነው ያለው? ረመዷን ከመግባቱ ከአምስት ቀን በፊት ወደ አላህ ሄዷል። እኔ ኮ ከወዳጄ ቀብር ላይ ሆኜ ሰላምታን አቅርቤለታለሁ፣ ነገር ግን መልስም አልሰጠኝም። ወዳጄም አለኝ እንደ ሰላምታ መልስልሃለሁ በቀብር የተኛሁ ሰው ሆኜ ሁሉን ነገርን አፈር በላው። እኔም እናንተን ረሳኋችሁ። አናውቅም ወላሂ ወደፊት ለሚመጣው ረመዷን እንኑር ወይም አንኖር። ሁላችንም በኸይር ነገር ላይ እንቻኮል። አላሁይ ረመዷን አይምጣ እኛ ቤተል ሐረም ላይ ዑምራ የምናደርግ አድርገን ቢሆን፣ እኛም እኮ ላኢላሃ ኢለላህ እያልን አንተ ዘንድ ደካማ መሆናችንን እየተናገር ጌታዬ ሆይ ወዳንተም እኮ እንመለሳለን። አኺራ እስላማዊት ቻናል